ሰዎች ይሄዳሉ ይመጣሉ ይሞታሉ፣ ደግሞም ሰዎች ይወለዳሉ። አንዳንዴም ብርቱና አሸናፊ ሲሆኑ፣ ሌላ ጊዜ ደግሞ ተሸናፊና ደካማ ይሆናሉ። ከዚህ ሁሉ የህይወት ምስክልክል ጀርባ ግን ምግብ ያንበሳውን ቦታ ይዞ በሰው ልጅ ህይወት ውስጥ ይኖራል። የሚያልፈው የሚያገድመው ሰው ነጋ አልነጋ ብሎ ሲንከራተት የኖረው የሰው ልጅ ምግብ እጅግ አስፈላጊ ነገር ይሁን እንጂ ብዙዎቻችን ምግብን በልተን ከማደራችን ብቻ ስለምናያይዘው በብዙ ስራዎችና ሕይወታችን ላይ ውጤታማ ሳንሆን ስንባዝን እንኖራለን እንደ ባዘልን እናልፋለን። ዛሬም እንደተለመደው አዲስ እንግዳ ይዤላችሁ ቀርብ ያለው አብራችሁ ሜሮን ኤርሚያስ፣ ጣዕም እና ጤና ፕሮግራሜ ጥሬና ክብሬ ስለመጣሽ እጅግ አመሰግንሻለሁ። እኔም በጣም እንግዳ እንድሆን ስለጋብዝኝ በጣም ነው እኔም የማመሰግነው። ሜሮን ኤርሚያስ ማን ነች? ሜሮን ኤርሚያስ፣ ያው አሁን ባለሁበት ስራ ሰዓሊ ነኝ። ሳሊ ና ያው የሁለት ልጆች እናት ነኝ። የት ተወለድሽ? የት ኤሌመንተሪ ጨረሽ? የት ሃይ ስኩል ጨረሽ? የተወለድኩት እዚሁ አዲስ አበባ ነው። የተማርኩት የመጀመሪያ ትምህርቴን አሳይ ሲባል፣ ሁለተኛ ደግሞ ቦሌ ቦሌ ሃይ ስኩል ነው የተጨረስኩት። እና ቀጥሎ ደግሞ አዲስ አበባ እዚሁ አለ ፈለገ ሰላም ትምህርቴን ጨርሻለሁ። የስዕል ትምህርቴ አሌ ፋይን አርት በምን አይነት ስፔሲፊክ የሆነ ነው ያንቺ እንትን የአርት ስራ? የኔ የአርት ስራ ያው በአሁኑ ሰዓት በፔንቲንግ ላይ ነው እየሰራ ያለሁት። ስንማር ግን ብዙ ዘርፍ ነው የተማርኩት እኔ በወቅቱ በነበረ ትምህርት ነው የተማር ነው የማታና የቀን ነበረ። እኔ በማታ የጨረስኩት፣ ብዙ አይነት ነገር ነው ያሰለጠኑን። በጣም ጎበዛዝ አስተማሪዎች ነበሩን። እኔ ግን የበለጠ መር አሁን የምሰራበት በፔንቲንግ ነው። እነማን ነበሩ መምህሮች? ከናንጋፋዎች እና አበበ ነበሩ፣ አሁን አሜሪካ ሄዷል። እነ ታደሰ ነበሩ፣ ነፍሳቸውን ይማርና አሁን የለም። አሉ ሶስት አራት አስተማሪዎች አሉ፣ ግን እነሱን በጣም አደንቀው እኔ አሁን እስካሁን ድረስ ያው ነፍሱን ይማርና ታደሰ ነው። ሌላ ደግሞ አበበን በጣም አደንቀዋለሁ። ማለት እጃችን ይዞ የሚያስተምር ሰው ነበር። እንዲደረሳችሁ እስከዚህ የት ናችሁ ሚል ነበርና ሁለቱ አስተምረውኛል። ከዛ በፊት ደግሞ ፑሽኪን ተምሬያለሁ እኔ ለማጠንከሪያ አባቴ በጣም አርት ይወድ ስለነበረ፣ ለማጠንከሪያ ብሎ ፑሽኪን የስዕል ትምህርት ይሰጣል፣ ፒያሳ ያለውና እዛም ተምረ ያለውኝ ስማር ዮሴፍ አብተማርያም የሚባል ጎበዝ አስተማሪ ነው ያስተማሪኝ። እስካሁን ድረስ የሚረዳኝም አንዳንድ ነገርም ስፈልግ ቅርቤም እሱ ነው፣ በጣም ጎበዝ አስተማሪ ነበር። በጥያቄ ላይ ስለ አባትሽ ነግረሽኛል። አባትሽ የአርት ሰው ነበሩ፣ ና ፑሽ አድርጉሽ ነበር። ፑሽኪንም እዚህም እንድትመጪ ትልቁን ሚና የተጫወቱ አባትሽ ናቸው። እስቲ ስለ አባትሽ ትንሽ እናውራ። አባቴ በአሁኑ ሰዓት ያው ነፍሱን ይማርና የለም፣ ግን ለእኔ ጠንካራና አንደኛ የነበረ አባት ነው። በወቅቱ የነበረኝና ሌላ ትምህርት ነበር መማር የምፈልገው፣ እንደ ጠበቃ ምናምን መሆን ነው የምፈልገው። ለምን ትምህርት ቤቴም እኔ ብዙ እንትን ውስጥ ስገባ እንደ ክርክር ምናምን አሸናፊ ነበርኩና ያንን ስለው የቤተሰብ አለን ታላቅ ወንድሜ ሳአሊ ነው፣ አጎቴ ሳአሊ ነው፣ አያቴ ሳአሊ ናቸው። እና አባቴ ግን እሱ አይደለም ስራው። እሱ ፔስት ኮንትሮል የራሱ እንትን ያለው ሰው ነው፣ ድርጅት ያለው ሰው ነው። እና ግን በዛ እንዳልፍ ነው የፈለገው። በፍጹም አንቺ አርት ስኩል ነው የምትገቢው ብሎ ካጠነከሩኝ ሰዎች መሀል አባቴ ነው። እና ምልህ እንደምችልም የነገረኝ አባቴ ነው ከዛ ደግሞ ጥሩም ባላገባሁኝና ባለቤቴ እስካሁን ድረስ ይረዳኛል አሁን ድረስ በቃ ጥሩ ሁለት የሁለት ጎበዝ ሰዎች ጥንካሬ አለ ላይ አንዳንዴ ሴት ልጅ ብቻ ይባላል ነው አሁ አባቴም ቀጥሎ ደግሞ የወንዶች ጥንካሬ ላይ ያለ ባለቤቴም እንደዛ ነው ይሄ ሁሉ አሁን ስታጫውችኝ በአባትሽ ና በባለቤትሽ ያገኘሽው ጥንካሬ እዛ አድርሶሻል እንዴት ይሄ ሁሉ እርዳታ ይሄ ሁሉ ሽሩሩ እየተደረገልሽ እንዴት ይሄንን ጠንካራ የጥበብ እንትን ባለሙያ ልቶኝ ይበቃሽ። እኔ አባቴ እውነት ነው በደንብ ከበደንብ ካሳደጋቸው ልጆች መሃል ኝ እና ምንም ያልኩትን ሲያደርግልኝ የኖረ አባት ነው። ግን የሆነ ጊዜ ራስን ጥንካሬን የምታገኝበት ወቅት ይኖራል። እና ሁሌ አባት ማስቸገር አይቻልም። አይዞሽ ቢልም በሆነ ነገር ደግሞ ሊረዳ ይገባል። እስከሆነ እድሜ ድረስ ይገባል። ደሞዝ የሚከፍለኝ አባት ነበረ። በዛን ዘመን በዘጠናዎቹ ቤት አምስት መቶ ብር ከፍለኛ ሊወር፣ እና ያንን የማረገው እኔ ግን ስራዬ ነበረ። ቀለሜን እገዛለሁ፣ ካንፋስ አስወጥራለሁ ና ሂልተን አወጣው። የመጀመሪያ ኤግዚቢሽን ስፖንሰሪም አባቴ ነው። ሂልተን አወጣው ሶስት አራት ስራ ሸጬ ገባሁኝ። ና ከዛ በኋላ እኔ አባቴ አትስጠኝ ብር፣ ለምን ታባልገኛለ? ከዚህ በኋላ ምንም አያስፈልግም፣ ሰርቼ ማግኘትን ስችል ለምን እቀበላለሁ ብዬ ተነጋግረን የተውነው ነው ደሞዙንና ከዛ ግን ራሴ እስካሁን ድረስ እግዚአብሔር ይመስገን በራሴ ነው የምኖረው። ምን ትሰጫቸዋለሽ አሁን ለአዲሱ ትውልድ? ይሄ ይሄ ፕሮግራም የትውልድ ቀረጻ ነው የሚለው እና አሁን እናንተ እንደዚህ አድርጋቸው አባትሽ ደሞዝ እየከፈለሽ ጥሩ ባለቤት አግኝተሽ ይህንን ጠንካራ የጥበብ ስራ እዛ አድረሰሽዋል። ግን አሁን እንደዚህ አይነት አባት ቢኖራቸው ኖሮ ያሉት ቅድስት ነው የትውልድ ቀረጻው የምንለው ይህንን ኦፖርቹኒቲ ቢያገኙ ጭራሽ ገንዘባቸውን እያጠፉ ተኝተው ይውላሉ እንጂ እንደዛ እንዳንቺ ጠንክሮ የሚሄድ አይመስለኝም። እና ምን ትመክሪያቸዋለች? እኔ ያው ትውልዱ ትንሽ አሁን እንደ ድሮም አይደለም ትንሽ ከበድ ይላል። በራሳቸው አለም የሚሄዱ ሰዎች ናቸው ብዙ የበዙት። እኔ በዙሪያዬም ትንንሽ ያክስት ልጅ የእህት ልጆች ምናምን አሉ እና በራሳቸው አለም ነው የሚሄዱት። እና እንደዚህም ሞር እንደኔ እኔ ቢያዙ የሚበላሹ ነው የሚሆኑት። ግን እኔ አሁን ምንድን ነው እኔ ለትውልዱ የምምለው ሁሌም አባት ቋሚ አይደለም፣ አይቸዋለሁ። ማለት ሚረዳ እዚህ ጋር እናት ማንኛውም ሰው ቋሚ ስላልሆነ ሰው ልጅ በራሱ ጠንክሮ መውጣት አለበት ባይ ነኝ። ማለት የራስህ ምንም ቢሆን ማንም የማይከለክልህ ሙያ ያስፈልጋልና ጠንክሮ መውጣት አለበት በሚል እስማማለሁ። ማለት ሁሌ አይዞሽ የለም። ስለዚህ እኛ ራሳችን ወደፊትም ቤተሰብ እንዳለኝ ሁሉ ቤተሰብ ሊኖራቸው ስለሚችል ጠንካራ መሆን አለባቸው። እውነት ነው። አሁን በምን አይነት ሁኔታ ላይ ነው የምትኖሪው? በማስተማር ነው ወይስ የራስሽን ፕሮዳክት ያዘጋጀሽ ኤግዚቢሽን በማድረግ ነው ወይስ እንዴት ነው? እስኪ ስለሱ። እኔ አሁን የምኖረው የራሳችን ጋርመንት አለን ከባለቤቴ ጋር የምንሰራው፣ የህትመት ባለሙያ ነው እሱ። አንድ ላይ ተጋግዘን የምንሰራው ስራ አለ። በሌላው ደግሞ የአርቴ ራሴ ስራዎች አሉኝ። ቤቴ ድረስም በውጭም በምንም እየላኩ የምሰራቸው ስራዎች አሉ። በእሱ ነው እንግዲህ እየተዳደርን ያለ ነው። ከፋይን አርት ስኩል አለ እንደጨረሽ የውጭ የከፍተኛ ትምህርት እድል አግኝተሽ ነበር? እኔ ያገኘሁት የውጭ እድል አልነበረም። በዛ ከዛ በኋላ ያገኘሁት እንዳልኩ የራሴን ኤግዚቢሽን ማሳየት ነበር እና በጣም ሰክሰስፉል፣ ብዙ ኤግዚቢሽን አሳይቻለሁ፣ ሸራተን ብዙ ጊዜ፣ ከዛም ውጭ ተወዳድሬ ጄኔቭ ሄጃለሁ እና በሱ ስራ ላይ ነኝ በጣም ያለሁት ካለ በኋላ ለመማር ጊዜ አላገኘሁም ለመስራት ነው ጊዜ ያገኘሁት እና ከዚህ በኋላ እንግዲህ ልጆች የም ትልቅ እየሆኑ ስለሆነ በቴሌኮም ማር ይሆናል ወደ ዲግሪ ወደ ማስተርሱ ወደ ምኑ እያልን የምናድገው ስል ብዙ ጊዜ ትምህርት ለኔ አያስፈልገውም ባይ ነኝ ማለት ቤዚ ኑሮ ቤዚ ይዣለሁ ቤዚ ኑሮ ከዛ ውጪ ግን መጻፍ ማንበብ አለምን ማወቅ የድሮ ሰዓሊዎችን ማወቅ በቂ ነው ለኔ ለኔ ነው እንግዲህ ኦልሞስት አንቺ አሁን እንደነገርሽ በልጆችን ካስተማርሽ ና ከጨረሽ በኋላ ወደ ዲግሪ ወደ ምናምን ልትጂ ነው ማለት ነው። ያንም ፕሪንስፕል ነው እየተከተልሽ ያለሽ ማለት ነው? አዎ ለእኔ እንደዛ ነው። ለምን ልጆቼ የራሱ በአሁኑ ሰዓት ቅድም ተነጋገር መሰራት ያለባቸው በአሁኑ ሰዓት ልጆች ላይ ነው። እኔ ትምህርቴን ስራ ምናምን ስል ልጆቼ መርሳት የለብኝም። ለልጆቼ በጣም ጊዜ የምትሰጥ እናት ናት። ወስዳለሁ፣ አድርሳለሁ፣ አበላለሁ፣ ራሴ ላይ ፓክ ማድረግላቸው ምሳቸው ና ብዙ ሰዓቴን ከልጆቼ ጋር ነው አሁን ዛሬም እንኳን ስጠራ የልጆቼ ሰዓት እያየውን የወጣሁትና ለልጆቼ የምሰጥ እናት ስለሆንኩ በአሁኑ ሰዓት ልጆቼ ላይ ነው መስራት ያለብኝ በሚል ነው። የሆነ መስመር ላይ ሲኖሩ ግን እኔም ያን ትምህርት ያስፈልገኛል። ለምን ያለው እያለቀ ይሄዳል? ሌላ ደግሞ ለምን አለም እየተለወጠች ነው፣ ሌላ ነገር ደግሞ እየመጣ ስለሆነ እሱን የምቀበል እናት ነው የምሆነው፣ እድሜና ጤና ከሰጠኝ እግዚአብሔር። እውነት ነው፣ ይሰጥሻል ትልቁ ነገር እንግዲህ አሁን ይሄ ፕሮግራም ዋናው እንትን አላማው ትውልድ ቀረጻ ነው። ስለዚህ አሁን አንቺ ፐርፌክትሊ ያንን የትውልድ ቀረጻ ጫፉን ይዘሸዋል ማለት ነው። ያ ነው የሚፈለገውና በጣም አመሰግንሻለሁ። ለጣዕምና ጤና ተመልካቾችና ለአንቺም ኦዲየንስ የምታስተላልፊው መልእክት ካለሽ። እኛ ያው እድሜና ጤና ይስጠን። ቤተሰቦቼን ባለቤቴን ሁሉንም አመሰግናለሁ። እኔ የሚያስጨንቀኛን ትልቅ ነገር አለ። ይሄውም ይሄ ትውልድ ቀረጻ ስንል በምን አይነት መንገድ መጥተን ትውልድ እንቅረጽ የሚለው ነው። እና አሁን እኔ በጥሩ አጋጣሚ ይህንን የጥበብ ኮሚኒቲውን አግኝቼ አሁን እየሰራሁ ነው ያለሁት። እና እንዴት አድርጎ ነው እናንተ ሰብራችሁ የገባችሁትን ሳይክል ሌላው ወጣት ትውልድ ሰብሮ እንዲገባ የምናደርገው እንደው በምን ይመስልሻል? እስቲ መጨረሻ። እኔ የሚመስለኝ አሁን እንዳልኩት ምንድነው ከቤተሰብ ይጀምራል። ቤተሰብ ነው ሰብሮ መግባት የሚችለውን። እኔ ለምን ልጆቼ ላይ እያየው ነው ብዙ ነገርና እኛንን፣ ድሮ እኔ አባቴ ጎረቤት ምናምን ነበረ ያው ሁሉም ኢንቮልቭ ያደርጋል ልጅ ሲያሳድግ። አሁን ግን እናትና አባት ነው የቀረ፣ ብዙም የለም ያው ጥሪው ላይ የለም። ሁሉም የራሱ ስራ አለው እና ግን ያንን ለማነጽ ሲጀምር እናት አባት እንደያዘው ደግሞ ትምህርት ቤት ማለት ዋና ዋና ትምህርት ቤት ነው። እኔ አሁን ግብረ ገብ የለም። በእኛ ጊዜ አስተማሪ ሲገርፈን ጸጥ ብለን ነው፣ መልስ አመልስም። ብዙ ብዙ ነገር ደርሶብን ነው የጨረስ ነው። እችን እንኳን እድሜን ካስተማሪ እኩል አናወራም። አስተማሪ ክብር አለን። ዛሬ እሱ የለም። እና ግብረ ገብ እኔ ቢጀመር ደስ የሚለኝ ትምህርት ቤት ላይ ነው። ከዛ በኋላ እናት አባት ሲቀበል ደግሞ እዚህ ጋር የሚያጨማልቀው ወይም የሆነ ነገር እየሰጠ ያሟላ የሚመስለውን ነገር መቀነስ ነው በአሁኑ ቴክኖሎጂ በስቷልና ያን ነገር ቀንሱ ነው የምለው። ማለት እኔ እኔ እውነተኛ ላይ ማለቴ ሳይሆን ልጆቼ ግን ያን ነገር እንዲያገኙት አልሰጥም እላቸው መጽሐፍ ቢያነቡ ነው የምመክረውና ያን ነገር ቢያረጉ ጥሩ ነው። ሜሮን ኤርሚያስ፣ ጣዕም እና ጤና ፕሮግራሜ ላይ ጥሪዬን አክብረሽ ስለመጣሽ እጅግ አመሰግንሻለሁ። እኔ እኔም በጣም አንተ ንድድል ሰጥተኸኝ ያንተ ፕሮግራም ተጋባዥ ስላረገኝ በጣም ነው ማመሰግነው። አሁን ደግሞ ከእንግዳዬ ጋር የምናደርገውን የምግብ ዝግጅት ጀምረናል። ከዛ በቅደም ተከተል ግብአቶችን እያዘጋጀን እንገኛለን። ለዛሬው እንግዳዬና የተዘጋጁት የምግብ ግብአቶች የተዘጋጁትን በቅደም ተከተል እንገልጻል። ካሮት አለ፣ ቶሜቶ አለ፣ ቆስጣ አለ እና ሌሎችም ተጓዳኝ ግብአቶች ይኖራሉ። ዋናው ዲሽ ግን የሚሆነው ምላስ ሰንበር ነው። የዛሬው ዲሽ ከሜሮን ኤርሚያስ ጋር የምናዘጋጅ አሁን ደግሞ ያው ሮዝ ማሪኖ ሶ ብላው እዛ ትም ላይ እየገባ ነው። ከዛ ሚክስ ይደረጋል ወይም ይቀላቀላል ባንድ ላይ። ከዛ ወደ ጠበሳ አንድ እንሄዳለን ማለት መጥበስ እንጀምራለን። ያው እሷም እየረዳች ነው ሜሮን አርቲስት ሜሮን ምላስና ሰንበር መጀመሪያ ተቀቅለው ቢቀርቡ ስለሚመረጥ እንደዚሁ በጥሬያቸው ሁለቱንም በአንድ ላይ ማድረጉ ትንሽ ከባድ ይሆናል፣ ለመብላት አስቸጋሪ ይሆናል። ምክንያቱም ቶሎ ስለማይበስል። ስለዚህ ምንድን ነው የምናደርገው እና በቀላሉ ወዳው ደርሶ እኛ ለቅምሻ ስናዘጋጀው መጀመሪያ ምላስ ሰንበሩ ተቀቅሎ በስሎ ሬዲ መሆን ከዛ ነው ከስጋው ጋር እና ከሌሎች አጎዳኝ ወደ ሳት ላይ ሁለት ሶስት ደቂቃ ብለን አብስለን የምናቀርበው። ስለዚህ የተስተካከለ ሰንበሩና የምላስ ሰንበሩ እና የስጋው የተስተካከለ ይኖራቸዋል ማለት ነው፣ የመብሰል አቅም ይኖራቸዋል ማለት ነው። አሁን ያው ላሰንበሩ ተቀላቅሎ ከሌሎች እንግዲህ ትምህርት ግብአቶች ጋር ተዘጋጅቶ ሬዲ እየሰራ ነው። እዚህ ላይ ምንድነው ለየት ላደረገው የፈለግኩት ፓርሚዛን ቺዝ ጨምርበታል። ፓርሚዛን ቺዝ ማለት የቺዞች ንጉስ ነው የምንለው። በጣም ቤስት ቃና ይሰጣል። ጤና ነው ቺዞች እንግዲህ አገልግሎታቸው ለአጥንት ነው ፓርሜዛንቺ ግሬትድ እያደረጉ ወይም እየፈቀፈኩ ነው። ለምንድን ነው እዚ ሀገር ከሚቀርቡት የምላስ ሰንበሮች ለየት ታደረግ ለማቅረብና ለማቅረብና ስለፈለግኩኝ እንግዲህ አይንም ጠይቅ ሁሉ ነገር ይመቸኛል ብላ ስላለችኝ ምላስ ሰንበሩ ሌላ ቃና እንዲኖረው አሁን ደግሞ ያዘጋጀነው ምግብ እየተመገብን ወደ ጨዋታችን እንገባለን። ስዊዘርላንድ በግ ውጭ ማለት ነው። አንድ ብቻ እሱ ብቻ ነው። ምንድን ነበረ የተመገባችሁት? እና ፌቨሬሽ ምግብ ማነኝ። በጣም ጥሩ ጥሩ ምግብ አላቸው። በተለይ ሳልመን በጣም ቆንጆ ነው። የራሳቸው በጣም ቤስት የሚሉትም በየቤቱ የቀረበልን እሱ ነበር። ብዙ ምግብ አልመርጥም። ነገሩን ጥሩ ነገር ያቀረብልኝ ችግር የለብኝም። ይህም በጣም ቆንጆ ነው። ከተማ አስታለውጣችሁ ጊዜ ብዙ አልተሰጠንም። እውነት ቪዛ ሲሰጥ ሁሌም ቀንህን ነው ደምሮ። ያረፋችሁበት ቦታ ነው እዛው ነበርን። ጄኔቭን በደንብ አይተናል። ጊዜ ስላልነበረ ግን ብዙ ቤት ብዙ የአምባሳደሮች ቤት የድሮስ የሀበሻ ቤቶች ምናምን አብረን ጎብኝተናል። ጥሩ ጊዜ ነበረ እና የእኛ ምግብ ደግሞ እንደሚወደድ አይቻል ነው ምናምን የጾም ምግባችንን በጣም ይወዱታል። የኛ ምግብ በሞር አሁን እኛ ዲያስፖራ ወደ ውጭ ሄዶ ከማሳወቁ በፊት ሶስተኛ ደረጃ ላይ ነበር ስቲል። አሁን ግን በሁለተኛ ደረጃ ላይ ነው ያለ በአለም ላይ ህንድ ነበረ ሁለተኛ። አሁን ህንድን ጥሎታል። የእኛ ምግብ ሁለተኛ ደረጃ፣ አንደኛ ጥላ ያለው ኦብቪየስሊ። ስለዚህ አዎ፣ ስለዚህ በጣም ተወዳጁ ነዋል። በተለይ ላይ አሁን ዲያስፖራው በመላው አለም ሲሄድ ሬስቶራንት ይከፍታል፣ ህዝቡን ያስተምሩ፣ ምግቡን ያስተዋውቃል ማለት ነው። አዎ የኛ ምግብ በጣም ተወዳጅ እንደሆነ በፕሮግራም ነው ራሱ፣ ሰዓት ተይዞ ነው አንገበው የነበረው አብሻ ሬስቶራንት። በየአይነቱ ሲበሉ እኛ ጥብስ ስንበላ እነሱ በየአይነቱ ሲበሉ ነው። ይወዱታል፣ በጣም ነው ምግብ። ከቤት ራስሽሽ ምሰሪው ወይስ በሰራተኛ ሰራተኛ አለኝ። ያው ረዳት ያስፈልጋል፣ ግን በደንብ ምንም ነገር እሰራለሁ። ቤቴ ልጆቼን፣ እንዳልኩ ቅድም ሳወራ ነበር፣ ራሴ ላይ ፓክ ማረጋቸው ምንም ነገር አሁን ነው ሰነቆባቸው ከሽንኩርት መክተት ከምናምን ውጪ እኔ ነኝ እኮ እስካሁን ድረስ ቤቴም። ቆበ ቆበ እንዴ፣ ልጆች እንዴት ነው የምግብ ነው ለጃቸው ያደገ ፉድ ሳይንስ ማለት እንደዚህ አይነት ነገር ነው የሚወደው ጣዕም የሚያውቃል። ትልቁ በጣም ጎበዝ ነው። ትንሿ ችግር የለባትም፣ እንጀራም ስጣት፣ ሽሮም ስጣት፣ ምንም ችግር የለባትም። ስለዚህ ያኛው ጎበዝ ቴስት ሊኖሮ ይችላል። ይሄ ነገር ይሄ እሱስ በምግብ ላይ ያለው አቋም እንዴት? አስቸግርም። ጥሩ ባለ ሆነ። በዛ ላይ ነሽ ይደለኛ ነሽ አቃቂ ላይ አይወጣም። በጣም ጎበዝ። እስቲ ኢትዮጵያ ውስጥ እያለሽ ምን አይነት ምግብ ነው የምትወጪው? ምን አይነት ምግብ ነው መስራት የምትፈልጊው ቤትሽ ውስጥ? እኔም ወደው ሽሮ ነው እንጥያቄ የለውም። ሽሮ ቆንጆ ሆና ካመጣች አላስቸግርም። ግን የፈረንጅ ምግብ በመስራት ጎበዝ ነው። ለልጆቼ ስል ራሴን አዳብሬዋለሁ በፈረንጅ ምግብ። ቀላልም ነው ለመስራት፣ ጊዜ አይፈጅም የኛ ሲኩላላ ምናምን ብዙ ጊዜ አለው እና በሱ ነው እንግዲህ ፈረንጅ ምግብ ሰራለሁ። ባለቤትሽም ያው ቀላል ነው፣ በቃ ብዙ አያስቸግርም ብለሽኛል። እንዴት ነው ራሱስ? መስራት ይችላሉ። ያ ነበረ በፊት ብቻውን በሚኖርበት ጊዜ፣ አሁን ግን በጣም ጥሩ። እንዴት ነው ሞልጄዋለሁ። እውነት በእውነት ቴስቱ ለየት ያለ ነው ብዙ ቅመማዎች አለም አቀፍ ቅመማዎች ገብተውበታል እና የዚኛውን ጎመኑን ሳላ ደንቅ አላሉ እና አመሰግናለን ሜሮን ኤርሚያስ ጥሪዬን አክብረሽ ጣዕም እና ጤና ፕሮግራሜ ስለተገኘሽ በድጋሚ እጅግ አድርጌ አመሰግንሻለሁ እኔ በጣም አመሰግናለሁ የመሰለ ምሳ ስለጋበዝሽኝ በጣም አመሰግናለሁ በርታለን